እሱን ብቻ በማሰብ ለዛች ደቂቃ ለ24 ሰዓት የሚሆን ለ12 ሰዓት እሱን ብቻ በማሰብ አእምሯችን ሌላ ነገር እንዳያስብ፣ ልክ ጋሪ እንደሚጎቱት ፈረስ በዚህና በዚህ የሆነ ነገር ተደርጎበት ግራና ቀኝ እንዳይመለከት መከለያ ተደርጎበት እንዳለ እኛም ራሳችንን አንድ ነገር ላይ ብቻ እናቆየዋለን ማለት ነው። ስለዚህ ሁለተኛው ምንድን ነው? ከእግዚአብሔር ጋር ከአምላካችን ጋር ለመነጋገር ለቀናት በጸሎት የምንተጋበት ወይ የምንጋደልበት ቆይታ ነው ማለት ነው ሱባኤ የሚለየው ከጸሎት በዚህ ነው። ሌላው የሱባኤ ስለ አንድ ጉዳያችን አንድ ነገር ብቻ በመጠየቅ እግዚአብሔርን ጠይቀን መልስ የምናገኝበት ነው። ቅድም ያልኳችሁ በአንድ ቦታ ብቻ በመቆየት ነው። ይሄኛው ደግሞ ስለ አንድ ነገር ብቻ ወይም ስለ ሁለት ነገር አሁን ጸሎት ስንጸልይ ሰላም ያልኩኝ ሰላም አሳድሬ ምናም ብለን እንወጣለን ምንም ነገር ፈተና ቢገጥመን የጸለየነው ጸሎትና የሚጠብቀን መልአክ በብዙ ነገር ሊጠብቀን ይችላል። ሱባኤ ግን ከጸሎት የሚለየው ደግሞ ጥያቄ መጠየቂያ ነው። አንድ ጥያቄ ወይም ሁለት ጥያቄ ቢበዛ፣ ምናልባት ብዙ ጊዜ ብዙ አይጠየቅም። ያው አንድ ወይ ሁለት ጥያቄ ነው የሚጠየቀው፣ አንድ ስለ ራስ፣ አንድ ደግሞ ከኛ ውጭ ስላለ አንድ ጉዳይ እና እሱን ጠይቀን እሱን እንዲመልስልን ነው የምንፈልገው። ትኩረታችንና ጸሎታችን ድግግሞሹ በቀን በቀን በቀን በቀን በየሰዓቱ ሦስት ሰዓት ስድስት ሰዓት ዘጠኝ ሰዓት እና 11 ሰዓት በምንጸልይበት ሰዓት የምናስበው ይሄንን ነው። ቢቻል እንዳንረሳው ወይም ደግሞ ሐሳባችን ሌላ ነገር ላይ እንዳይዘባርቅና ጥያቄዎቻችን ብዙ እንዳይሆኑ በወረቀት እንጽፈውና በፕላስተራ ግን የመቤታችን እጅ ላይ እንለጥፈዋለን። እኔ ብዙ ጊዜ የተሳካልኝ ይሄ ነው። ከአባቶችም ያየሁት ምን ያደርጋሉ አባቶች በመጽሐፍ ላይ በወረቀት ይጽፉትና በገድል ውስጥ ያደርጉና ስዕለ ማርያም ጋር ያስቀምጡታል። ሊጸልዩ ሊጸልዩ ሲሉ ገልጠው እኔ የምፈልገው ይህንን ነው ይህን ጉዳይ ፈጽሚልኝ ብለው መቤታችንን ወይም ቅዱሳን መላእክትን በተለይ የቅዱስ ሚካኤል ስዕል ስር ና የመቤታችን ስዕል ስር ነው ሱባኤ የተለመደው በኢትዮጵያ በሌላው ዓለም ላይ ብዙ ያው እንትን አለ በኢትዮጵያ ግን የቅዱስ ሚካኤል ስዕል ስር እና የመቤታችን ስዕል ስር ሱባኤ አማላጅ ስለሚያስፈልገው ቀጥታ አምላክን ማናገር እንችላለን ይቻላል ግን ነቢዩ ዳንኤልም ቢሆን በትንቢተ ዳንኤል ምዕራፍ 10 ላይ ምንም ነገር አልበላሁም፣ ጽሉላት የሚባሉ ነገሮች በአፌ ማለፊያ ምግብም አልገባም፣ ግን እግዚአብሔር መልአኩን ልኮ አጽናናኝ ብሎ እንዳለ እኛ አማላጆች ያስፈልጉናል። ሱባኤ በሚገባበት ሰዓት እንትኖቻችን፣ ጥያቄዎቻችን ወስደው እንደ እጣን የሚያሳርጉልን መላእክቶች ስለሆኑ ቅዱሳን ስለሆኑ ቀጥታ ከአምላክ ጋር የምንገናኝበት አቅም የለንም። ኃጢአተኛ ነኝ በደለኛ ነኝ ብለን ራሳችን ዝቅ አድርገን በውዳሴ አምላክ ጸሎት በኩል ነው እግዚሔርን የምናገኘው፣ የቅዱሳን መልጃ ረድቶን ማለት ነው። ስለዚህ ጥያቄዎቻችን በሙሉ ምን ይሆናሉ ማለት ነው። ቀጥታ ወደ ቅዱሳን ይሆናል ለጥፈን ወይም ደግሞ በገድል ውስጥ አድርገን እናስቀምጠዋለን ልንጸል ልንጸል ስልክ ስንል ምን እናደርጋለን አውጥተን እናነበዋለን ማለት ነው እኔ የምፈልገው ይሄንን ነው እግዚአብሔር ሆይ እኔ አጠተኛና በደለኛ ይህን ጠይቄያለሁ በቃ አሁንም በስድስት ሰዓት ላይ ዘጠኝ ሰዓት ላይም እንትኑን አለመርሳት ለምን ጥያቄዎቻችን ብዙ ስለሆኑ ሱባኤነቱን ይቀርና እንትን ሁሉ አማረሽን ገበያ ታውጧት አይነት ነገር እንደሚባለው ሱባኤ ስለገባን ብቻ እንትንም እንዲፈጸም እንፈልጋሉ። እግዚአብሔር እባክህን እሱን ነገር ማስተካከልልኝ ምናምን እያልን ጭቅጭቅ ማድረግ የለብንም። ሱባኤ አንድ ወይ ሁለት ነገር ነው የሚጠየቀው። የቤተሰብ ሰላም ሁልጊዜ ይጠየቃል። ባይዘዌ ሱባኤ የገባ ሰው ለምሳሌ የፍርድ ቤት ኬዝ ቢኖረው፣ የሀገር ጉዳይ ቢኖረው፣ የሆነ በጣም የመሥሪያ ቤት ምናምን ጉዳይ ቢኖረው፣ ትዳርን ጉዳይ ቢኖረው፣ ግን ጎን ለጎን ሁልጊዜ የቤተሰብ ሰላም ጠብቅ ተብሎ ደግሞ ከሱባኤ ጥያቄ ውጪ አብራ የምትጠየቃለች የማትጻፍ ምንድነው? የቤተሰብን ሰላም፣ በዙሪያ ያሉትን ሰዎች ሰላም ጠብቅልኝ ይባላል። ለምን ሱባያችን መልስ እንዳይመለስ የሚያደርገው እኛ ውስጥ ያለው ጥላቻ፣ ክፋትና ተንኮል ወይም ቂም በቀለኝነት፣ አኩራፊነት ከጎረቤቶቻችን ጋር የስማማና እንዳያደርግ ጸሎቶቻችንን ከደመና በታች ያደርግብናል። እና በዙሪያችን ያለውን ሰላም ማስጠበቅ የውስጣችንን ሰላም ማስጠበቅ የግዴታ ያስፈልጋል ማለት ነው። እሺ ጥያቄዎቻችን አሁን አትጠይቁ፣ ልክ ስጨርሰው መጠየቅ ትጀምራላችሁ። ኮፒ ፔስት እያደረጋችሁ በኋላ መጠየቅ ትችላላችሁ። አሁን ግን ዝም ብላችሁ አዳምጡ። ስለዚህ ሱባኤ ምንድን ነው ሲባል ጸሎት ነው። ሁለተኛ ደግሞ ከአምላክ ጋር የምንነጋገርበት ለቀናት ብቻ ወስነን የምነጋገርበት ነው። ቀጥሎ ደግሞ አንድ ጥያቄ ወይም ሁለት ጥያቄ ብቻ የምንጠይቅበት የተለየ ጥያቄ የምናቀርብበት ጸሎት ነው ማለት ነው። ሱባኤ ከጸሎት ክፍሎች ውስጥ አንዱ ነው። ይሄን በደንብ የቃሉን ትርጉም እ ውስ ሱባኤ ማለት ምን ማለት ነው የሚለውን፣ ሰባት ከሚለው የግዕዝ ወይም የሱባ ቋንቋ የመጣ ነው። ያው የሱባ እና የግዕዝ ቋንቋ የተለያዩ ቢሆኑም ግን በግዕዝ ውስጥም ግስ አለው። ጳጳስ ለምሳሌ የግሪክ ወይም አርማይክ ቋንቋ ይሆንና ጳጰሰ ስንል ጳጳስ ሆነ ብለን በግዕዝ ውስጥ ጳጳሳት እንለዋለን። ግን ቃሉ የሌሎች አገር ይሆንና በግዝግዕዝ ውስጥ እናባዛዋለን ማለት። ስለዚህ ሱባኤ የሚለው ሰባት የሚለውን ቃል ያመጣል። ግን ቃልነቱ ሱባኤ የሚለው ቃል በግዕዝም ነው በሌሎችም አገሮችም በተመሳሳይ ነው። ሰባት የሚለው ቃል በዕብራይስጥም ሻባት ወይም ደግሞ ሻባ ይሉታል። ብዙ አይነት ትርጉሞች አሉት በሁሉም ቋንቋ። በእንግሊዝኛም ሰበን ነው የሚሉት እዛው ቤት ነው፣ ሰቤት ውስጥ ነው ያለው። ሰው የሚለውም ስም የመጣው ከዛ ነው። ሰው ማለት ሰባት ማለት ነው። አራት ከምድር ሶስት ከሰማይ ባህሪ የተዋህደ የሰባት ነገሮች ውጤት ማለት ነው። ከእሳት ከነፋስ፣ ከውሃ፣ ከአፈር አራቱ ከምድር ሶስቱ ደግሞ ህያዊት ለባዊትና ነባቢት ወይም ዘላለማዊት፣ ተናጋሪና ህይወት ወይም ደግሞ አስተዋይ የሆነች ማለት ነው። እነዚህ አራት ሰባት ነገሮች ተዋህደው ሰው ሰባት ተብሏል። እዚህ ጋርም ደግሞ ሱባኤ የተባለው ሰባት ከሚለው የመጣ ነው። ሰባት ደግሞ ፍጹም ቁጥር ነው። እግዚአብሔር አምላካችን ይሄንን ለምን ለዚህ ቃል እንድንጠቀምበት አድረግ የሚለውን እናያለን። ዘፍጥረት ምዕራፍ ሁለት ቁጥር ሁለት ላይ እግዚአብሔርም የሰራውን ስራ በሰባተኛው ቀን ፈጸመ፣ በሰባተኛውም ቀን ከሰራው ስራ ሁሉ አረፈ ስለሚል እኛም ሰባት ቀን ጸልየን ሰባተኛው ቀን ላይ እናርፋለን። ስድስት ቀን ጸልየን የተፈጠርንበት ጉዳይ የተገኘነው በስድስት ቀን ነው፣ ስድስተኛው ቀን ላይ ነው። በሰባተኛው ቀን ላይ ደግሞ መልሳችን እንጠብቃለን። የሚሆነው ይሆናል ማለት ነው ስለዚህ ሰባት ፍጹም ቁጥር ስለሆነ ሱባኤ የተባለ የምንደክመው ድካም ሳይሆን ስድስቱን ቀን ልፋታችንን የስድስቱ ቀን መድከማችንን ሳይሆን አባቶቻችን እንዲያስቡ ያደርገው እንትኑ ላይ ነው፣ ሰባተኛው ቀን ላይ ወይም ደግሞ እግዚአብሔር ያደርግልኛል፣ ይፈጽምልኛል፣ የጠየቁትን ይሰጠኛል የሚለው ላይ ነው። ቃሉን ያሳረፉት ሰባት የሚለው ላይ ነው ያሳረፉት ማለት ነው። መዝሙር 118 ቁጥር 164 ላይ ስለ ጽድቅህ ፍርድ ሰባት ጊዜ በቀን አመሰግንሃለው ይላል ስንት ጊዜ በቀን ሰባት ጊዜ እነዚህ በቀን ሰባት ጊዜ የተባሉት ሌሊትም ቀንም አድርገው አባቶቻችን አብዝተውታል ወደ አስር አድርገውታል በገዳም ያሉት አባቶች የእንቅልፍ ጊዜ ይኖራቸዋል አሁን እኛ ለምሳሌ የስራ ሰዓታችን ስንት ነው ስምንት ሰዓት ነው አይደለም አንድ ሰራተኛ ጠዋት ሁለት ሰዓት ተኩል ገብቶ ማታ አስራ አንድ ሰዓት አስር ሰዓት ተኩል ሲወጣ ስምንት ሰዓት ነው የስራ ሰዓቱ አባቶቻችን ደግሞ የእንቅልፍ ሰዓታቸው በጣም ጥቂት ናት በጣም ትንሽ ናት አጠቃላይ የጸሎት ሰዓት ነው ያላቸው ማለት ነው። ስለዚህ ጠዋት 12 ሰዓት እንጀምራለን ከዛ 3 ሰዓት ከዛ 6 ሰዓት ከዛ 9 ሰዓት ከዛ 11 ሰዓት ከዛ ደግሞ ማታ 3 ሰዓት ከዛ ለ6 ሰዓት እነዚህ ሰባት ቀና ሰዓቶች የጸሎት ሰዓት ይባላሉ። ስለዚህ ከ6 ሰዓት ጀምሮ እስከ ብርታት ያላቸው 9 ሰዓት ተነሱ ይጸልያሉ። ግን ሱባኤ ከሆነ ከሌሊቱ ስድስት ሰዓት ጀምሮ እስከ ጠዋት 12 ሰዓት ድረስ ነው ማለት ነው። ምንተኛው ምንተኛው? ከዛ ውጪ ሱባኤ ሲሆን እንግዲህ ጠንካራ ከሆናችሁ ነው እነግራችኋለሁ፣ እንዴት በልምምድ እንደምትመጡ ግን የቃሉን ትርጉም እንድታውቁት ነው። ሰባቱ የጸሎት ጊዜያት የሚባሉት እነዚህ ናቸው። ስለዚህ በእነዚህ ጊዜ አመሰግንሃለሁ ብሎ ዳዊት ተናገረ ማለት ነው። ለምሳሌ ስድስት ሰዓት ማነው? ጠዋት ሶስት ሰዓት የምንጸልየው ሰለስቱ ደቂቅን ቅዱስ ገብርኤል ከሰዓት ያዳነበት ሰዓት ነው። እንዲሁም ዳንኤልን ከጉድጓድ ያወጣበት ሰዓት ነው። እመቤታችንን በሦስት ሰዓት መጥቶ ያበሰረበት ሰዓት ነው ቅዱስ ገብርኤል ብቻ። እንግዲህ አስቡት ምን እንላለን እኛ ድንግል ማርያምን በሦስት ሰዓት መተ ስላበሰርካት እኔንም ደግሞ መልካም ዜና አብስረኝ፣ ጥያቄዎቼን እባክህን መልስልኝ፣ ከእግዚአብሔር አስታርቀኝ፣ የጥያቄዎች መልስ አሰጠኝ ብለን እንጸልያለን። ሰለስቱ ደቂቅን ከእሳት እንዳዳንካቸው እኔንም ደግሞ በዚህ ሰዓት ከእሳት ከመከራ ካለሁበት ችግር አድነኝ እንላለን። እንደገና ሶስት ሰዓት ላይ ኢየሱስ ክርስቶስ ዓለምን ሊፈርድባት ሊያጠፋ የሚመጣበት ሰዓት ነው። በሰንበት ቀን መጋቢት 29 ይላሉ አባቶች በጣም እየረቀቁ ሲመጡ። ስለዚህ በዚህ ሰዓት ደግሞ ኢየሱስ ክርስቶስ ሊፈርድ ነው የሚመጣውና አንተ ልትፈርድ ከመምጣት በፊት በሕይወቴ ላይ ያለውን መከራ አስወግደህ የሚፈርድብኝን ዲያብሎስን አንተ ፍረድበት፣ በእኔ ላይ ያለውን መከራ በሙሉ አስወግድልኝ ብለን እንጸልያለን። ጠዋት ሶስት ሰዓት ኢየሱስ ክርስቶስ የተገረፈበት ሰዓት ነው። እርኩሳን መናፍስት በእኔ ላይ አንተ ላይ ግርፋት እንዳመጡብህ ለእኔ ስትል እንደተገረፍክ እኔን ደግሞ የአጋንንትን ግርፋት ከኔ ላይ አርቅልኝ ብለን እንጸልያለን። ብዙ ነው ሶስት ሰዓት ላይ በጣም ብዙ ነገሮች ማለት ይቻላል። እንዲሁም ስድስት ሰዓት አጋንንት የሚሰለጥንበት ሰዓት ነው። አጋንንት ሰዎችን ለማጥቃት ሰው የሚዳከምበት ሰዓት ስለሆነ ጠራራ ፀሐይም ስለሆነ በዚህ ሰዓት አጋንንት እንዳያጠምዱኝ አንተ ተከላከልልኝ እንላለን። የተቸነከረበትም ሰዓት ስለሆነ ደግሞ ኢየሱስ ክርስቶስ እኔ ላይ ያለውን ችንካር ንቀልልኝ፣ ርኩሳ መናፍስት እኔን ከስጋ ፍላጎቴ ጋር አጣብቀውኝ ቸንክረውኛል ና አርቅልኝ፣ እንላለን እንጸልያለን ማለት ነው። ሱባኤ ሲሆን ደግሞ ከሱባኤ ጋር በተገናኘ ያን እናያይዘዋለን። ዘጠኝ ሰዓት ሲሆን አንደኛ ድንግል ማርያም የተሰጠችበት እናት ሆና የተሰጠችበት አደራ ብሎ ዮሐንስ የተረከበበትም ሰዓት ነው። እንዲሁም ተፈጸመ ያለበት ሰዓት ነው። አስራ ሦስቱን ህማማት የተናገረበት ሰባቱን ቃላት የተናገረበት አስራ ሦስቱ ህማም ምልክቶች የታዩበት፣ ፀሐይ የጨለመችበት፣ ጨረቃ ደም የለበሰችበት፣ ከዋክብት የረገፉበት፣ የቤተ መቅደስ መጋረጃ በጣም ብዙ ነገሮች የተከናወኑበት ሰዓት ነው። እንደገና ደግሞ ሁሉም ህዝብ ይሰቀል ብለው ጮኸውበት ከተሰቀለ ከስድስት ሰዓት ጀምሮ እስከ ዘጠኝ ሰዓት ድረስ ቆይቶ ዘጠኝ ሰዓት ላይ ሁሉም ጭር ብሎ ድንግል ማርያምና ማርያም መቅደላይት ማርያምን ተፍረት ሰሎሜ የድንግል ማርያም እህት እንዲሁም ደግሞ ሌሎችም ዮሐንስም የእነ ያዕቆብ የእነ ዮሐንስ እናት ማርያምም ጭምር የተገኙበት ነው እና በዛ ሰዓት እኛም እንደ አንድ ሱባኤ ቆጥረን እንደ አንድ ጸሎት ፕሮግራም ቆጥረን እግዚአብሔር ሆይ ሁሉም ሰው ሁሉም ሰው ስለአንተ ያስባል፣ እኔ ደግሞ ስለ ኃጢአቴ እያሰብኩኝ ድንግል ማርያምን ሰተኸኛልና በዚህ ሰዓት ድንግል ማርያምን ስለሰጠኝ ስለሳስትል ማረኝ እንላለን። ሁሉም ሰው ድንግል ማርያም ትቷት ሄዷል። በመስቀል እግር ስር ደሙ እየፈሰሰ እያለቀሰች የተገኘችው ድንግል ማርያም ናት። በዛ ሰዓት በዘጠኝ ሰዓት ማለት ነው። ስለዚህ ስለ ድንግል ማርያም ብለህ ጸጥ ባለበት ሰዓት ላይ ድንግል ማርያምን ለዮሐንስ እንደሰጠው ለእኔም አሁን ጸጥ ባልኩበት በዚህ ሰዓት ምንም ነገር ማሰብ በማልፈልግበት ሰዓት አንተ ስለ ድንግል ማርያም ብለህ የችግሮች መፍትሄ የሆነውን ነገር ስጠኝ እንላለን። 11 ሰዓት ደግሞ 11ኛው ሰዓት ይባላል። ወደ መቃብር የገባበት ሞትን ሊያሸንፍ ሞትን ድል ሊያደርግበት፣ ሊቀማው ሙታንን በሙሉ ሊቀማው ሰዎችን እየቀበረ ወደ መቃብር ስጋቸውን ነፍሳቸውን ወደ ሲኦል ያደርግ የነበረውን የሞት መንፈስ ኢየሱስ ክርስቶስን ሞት ላይ መቃብር ላይ ማስቀረት ስላልቻለ፣ ያንን ድል ያደርግ እንደገባ እኔም ደግሞ ሞት ታውጆብኛልና በጎረቤት በጓደኛ በዘመድ በተለያዩ ሰዎች መተት እየተወረወረብኝ ብዙ ነገሮች ተሰቃይቻለሁና አንተ መቃብር ድረስ ገብተህ ሞትን እንዲያስከሁሉ በስጋ መቃብር ላይ በስጋዬ ላይ ገብተህ ደሞ አንተ ስራህን ስራ በሉት። ስጋ አንዳንድ ጊዜ እንደ መቃብር ይቆጠራል። ለምን ምን ማለት ነው? ከታፈንበት መውጣት ካልቻለ መቃብር ነው። ነፍሳችን ተቀብራለች ማለት ነው በዛ ውስጥ በስጋ ስጋ በኃጢአት ሲቆሽሽ በኃጢአት ሲግማማ፣ ነፍስ ስራዋ መስራት አትችልም። መልካም ህልም ማሳየት አትችልም። ሁልጊዜ ጭንቀት ነው በመጠጥ በመብላት በመስከር በመዘሞት በመስረቅ በሌብነት በዘረኝነት በተለያየ አይነት ነገር ስጋ ኃጢአት ውስጥ ሲገባ ነፍስ ትታፈናለች። ከስጋ መቃብር ውስጥ ነፍሴን አውጣልኝ፣ ስጋዬንም አጽዳልኝ ብለን ለመለየት ለመጸለይ እንዲመቸን አስራ አንድ ሰዓት ላይ ይህንን እንጸልያለን። ስለዚህ ምንላለን? በስጋዬ መቃብር ውስጥ የተቀበረችን ነፍሴን እባክህን ጌታ ሆይ አድንልኝ ብለን እንጸልያለን። ኃጢአቴንም አስወገድልኝ እንላለን። ስለዚህ የሰባት ትርጉሙ ይሄ ነው። ማታ ሶስት ሰዓት የምንጸልየው ደግሞ ወደ እንቅልፍ ስንሄድ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ብሎ ንጉሥ ዳዊት በመዝሙር ዘጠና ላይ የተናገረውን ብንችል በቃላችን ይዘን ካልቻልን በግድግዳ ላይ በኤ ፎር ሳይዝ ለጥፈን ሁልጊዜ እሱን እየጸለየን መተኛት አንድ ነገር። ክርስትና ህይወት ውስጥ የሚመጣው መልስ የሚመጣው በድግግሞሽ እና በጽናት ነው። ሀብቹ አላክሽን የሚሉት ድግግሞሽ መንፈሳዊ ነገርን በተደጋጋሚ ባሰባችሁት ቁጥር ሁልጊዜ መልስ ይኖረዋል ማለት ነው። አለመሰልቸት ግን በቀና ልብና በንጹህ ማንነት ነው ማለት ነው። በሉቃስ ወንጌል ምዕራፍ 17 ቁጥር አራት ላይ በቀን ሰባት ጊዜ እንኳ ቢበድልህ፣ በቀን ሰባት ጊዜ ተጸጸትኩኝ እያለ ወደ አንተ ቢመለስ ይቅር በለው ይላል። ቅዱስ ጴጥሮስ የጠየቀው ጥያቄ ነው። አንድ ሰው ሰባት ጊዜ አንድ ሰው ቢበድልኝ ስንት ጊዜ ይቅር ልበለው? አለ ጥያቄ ነው የጠየቀው። በቀን ሰባት ጊዜ እንኳ ቢበድልህ አለ ክርስቶስ ሲናገር። ሰባት ጊዜ በአንድ ቀን አስቡት። በገባ በወጣ ቁጥር እንደ ይድፋሽ እንደ አንቺስ እንደ መጨሻሽ እየተባለች ብትራገምም ማለት ነው፣ ክፉ ነገር ብታረግም ሰባት ጊዜ ቢበድልህ ማለት ያ ነው። ሌሎች መበደር የሚለውን ያዙት መጀመሪያ። ባያችሁ ቁጥር ምን ታየኛለህ አይን ይውጣ እያለ የሚሳደብ ሰው ይኖራል፣ ወይም የምትሳደብ ጎረቤት አላስቀምጥ ያለ ሰው ሊኖር ይችላል። ክፉ የሆነ አስተሳሰብ ያለው ሰው ሰባት ጊዜ ቢበድልህ ማለት በየጸሎት ሰዓትህ ማለት ነው። ቢበድልህ በቀን ሰባት ጊዜ ተጸጸጥኩ ብሎ ደግሞ እንደገና ቢመጣ ወደ አንተ ቢመጣ ይላል፣ ቢመለስ ይላል፣ ይቅር በለው። ደስ ሲል ሰባት ቁጥር ፍጹም ነው ማለት ነው። ስለዚህ ነው ሱባኤ ያስፈለገው። ሰባት የሚለው ቃል ፍጹም ስለሆነ ከሱባኤ ጋር በጣም ያገናኘዋል ማለት ነው።